አንተ ማተኮር ያለበት ትልቁ ነገር ስራ ላይ ነው እንጂ ውጤት ላይ አይደለም። በጣም ብዙ ሰዎች ተስፋ የሚያስቆርጣቸው ነገር ይሄ ነው። ትልቅ አላማ አስቀምጠዋል። ትልቅ ማሳካት የሚፈልጉት ነገር አለ። ግን ደግሞ አንድ እርምጃ በሄዱ ቁጥር ውጤት ማየት ይፈልጋሉ። የሆነ በህይወታቸው ለውጥ ማየት ይፈልጋሉ። ግን ደግሞ ህይወት በአንድ በአንዴ አይደለም የሚሰራው፣ በሂደት ነው፣ በሂደት ነው፣ በፕሮሰስ ነው። ያንዳንዱ ነገር በድግግሞች ነው የሚሰራው እና በጣም ብዙ ሰዎች ተስፋ የሚያስቆርጣቸው ነገር ይህ ነው። በቃ ብዙ ሰው ውጤቱ ላይ ነው ፎከስ የሚያደርገው ውጤቱ ላይ ነው ይሰራል። እንደ ውጤቱ ላይ ማየት ይፈልጋል። ትልቅ ነገር ማምጣት ይፈልጋል። አንድ እርምጃ ተራምዶ የሆነ ህይወት ውስጥ ትልቅ ተአምር እንዲያመጣ ይፈልጋል። አይደለም። በተለይ ትልቅ አላማ አስቀምጠህ በጣም ብዙ ጊዜ፣ ብዙ ጽናት፣ ብዙ ስራ ይፈልጋል። ትልቅ አላማ አስቀምጣ ማለት ነው። እና ውጤቱን ባየህ ቁጥር ምንም ላታገኝ ትችላለህ። እየሰራ አሁን ላይ ራሱ ምንም ላይኖር ይችላል። ግን በድግግሞሽ ስራው ላይ ፎከስ ባደረግ ቁጥር፣ ጊዜህን በደንብ እዛ ነገር ላይ ኢንቨስት ባደረግ ቁጥር፣ በቆየ ቁጥር ግን ውጤቱ ራሱ ይመጣል። ውጤቱ በአንተ ቁጥጥር አይደለም። ያንተ ኃላፊነት ትልቁ ነገር መስራት ነው። እንደን ውጤቱ እስኪመጣ ድረስ ግን አንተ የመስራት ጽናት ሊኖርህ ይገባል። አንተ የመስራት ዲሲፕሊን ሊኖርህ ይገባል። እና ይህንን ተስፋ ወደኋላ ኋላ የሚጎትት ስሜትን የሚቀንስ የመስራት የውስጥ የመነሳሳት ነገር የሚቀንስለ ትልቁ ነገር ውጤት ላይ ፎከስ ስታደርግ ትልቅ አላማ አስቀምጠሃል፣ ግን ያንን አላማ ለመድረስ ዛሬ ላይ ካለ ነገር ስትጀምር ብዙ ነገሮችን ሀፕን እንዲያደርግ አትጠብቅ። በቃ ምክንያቱም መደጋገም አለብህ። እዛ ነገር ላይ መቆየት አለብህ። መጽናት አለብህ። ስራን በጥራት በደንብ ከትናንትናው ነው ዛሬ ላይ ተሻለ አድርገ መስራት መቻል አለብህ። እና እስከ መቼ ነው የሚሰራው ግን ካልከኝ፣ ውጤቱ እስክታይ ድረስ ያ ያለምክበት ቦታ እስክታይ ድረስ መስራት መቻል አለብህ ማለት ነው። ውጤቱን ባየህ ቁጥር ግን ተስፋ ሊያስቆርጥ ይችላል። ወደኋላ ልትል ትችላለህ። ስለዚህ ያንተ ትልቁ ስራ ምንድን ነው? መስራት መስራት መስራት መስራት፣ እንትን ውጤቱ ራሱ ይመጣል ማለት ነው። ለምሳሌ ስፖርት ስትሰራ እኮ የምትፈልገውን የሰውነት ቅርጽ ለመገንባት በአንድ ቀን ጅም ገብታ አይደለም ያንን ሰውነት ቅርጽ የምታገኘው አይደለም። በጣም ብዙ ቀናቶች ትሰራለህ። ብዙ ጽናት ያስፈልገዋል። ህመም አለው ስትሰራ። ስለዚህ በአንድ ቀን እንዲመጣ አትፈልግ። ትኩረትህን በሙሉ ውጤቱ ላይ ሳይሆን ስራ ላይ ነው ማድረግ ያለብህ ማለት ነው ብዙ ሰዎች አሁን በቃ አንድ እርምጃ ይራመዱና በህይወታቸው ለምንድን ነው ለውጥ የማይመጣው ለምንድን ነው የምፈልግበት ደረጃ ያልደረስኩት ለምንድነው እስካሁን ድረስ ምንም ያልተፈጠረ ይላሉ ስለዚህ እናንተ ፎከስ ማድረግ ያለባችሁ ምን ላይ ነው ስራ ላይ ነው መስራት ነው ያለባችሁ ያንን ነገር ያንን ቦታ ያንን የምትፈልጉትን ውጤት እስክታገኙ ድረስ መስራት ነው ያለባችሁ ማለት ነው ስለዚህ አንተን ፎከስ ማድረግ ያለብህ ስራህ ላይ ነው እንጂ ውጤቱ ላይ አይደለም። ውጤቱ ካንተ ቁጥጥር ውጭ ነው። ምንም ልታደርገው አትችልም። ታግለህ ልትለውጠው አትችልም። ወይም ደግሞ ውጤቱ ላይ በማፍጠጥም ልትቀይረው የምትችለው ነገር የለም። ብትሰራ ግን እዛ ነገር ስራህ ላይ ብትጥር ግን ውጤቱን መቀየር ይቻላል ማለት ነው። ስለዚህ የአንተ ትልቁ ኃላፊነት ውጤቱ ላይ ማተኮር አይደለም፣ ስራው ላይ ነው ማተኮር ያለብህ ማለት ነው።